ዘፍና አለሁ ድምፅ አለ እንደ አዎ ቀላል ድምፅ አለኝ። እስኪ ልዝፈን ያዝ ያዝ አይዞኝ አይዞኝ አይዞኝ አይዞኝ እንስዝዝዝእ ለድምጽ ይሆናል ማር ነው ከምትታየው ይሻላል ይሻላል። ድምፅህንም ያሳምርላት እንደት ነው። እስቲ ድገም። እንዳጨረሱ እንዳለ እንዳለ እንዳጨረሱ በስሜት አንተ ማር ነው እንዴ የዘንባባ ማር ነሽ፣ አይ ወለላሽ የረጋ አልደርስብሽ አልኩኛ እጀንብ ዘረጋ ይህንን ማር ማለት ነው። አዳማ ላይ አዳማ ላይ ሚገርም ማር አለ በተለያየ መልኩ ነው ያለው ሚገርም ማር በነጭ ማር አለ በነጭ በዚህኛው አለ እጅግ በጣም ገራሚና ምርጥ ማር ነው በዚህ ስልክ ደውላችሁ አዳማ ናዚያንሶች ማግኘት ትችላላችሁ የማር ወዳጆች ካላችሁ ደውሉ ሚገርም ማር ታገኛላችሁ ነጭ ወለላ ማር እንዴት ነው አስተማማኝ ነው በልቻው በእናት ብራዘር ያማል ቻው በእናት